ክለቦች ለተጫዋቾቻቸው እረፍት ሰጡ። ዘገባው የመላኩ ወልደ ሰንበት ነው እንደሚከተለው ይቀርቧል። የኢትዮጵያ ፕሪምየር ሊግ ሀያኛ ሳምንት ጨዋታ ነገ ፍጻሜውን ካገኘ በኋላ የሚቋረጥ መሆኑን ተከትሎ ክለቦች ተጫዋቾቻቸውን ለረፍት መበተን መጀመራቸው ታውቋል። የኢትዮጵያ ፕሪምየር ሊግ ከነገ ሀያኛ ሳምንት ጨዋታ መጠናቀቅ በኋላ በኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያና በኢትዮጵያ ጥሎ ማለፍ ዋንጫ ጨዋታዎች ምክንያት ውድድሩ ይቋረጣል። የኢትዮጵያ ብሔራዊ ቡድን ከግብፅና ከጅቡቲያቸው ጋር መጋቢት 12ና 15 ጨዋታውን ሲያደ በስምንት ቡድኖች መካከል የሚደረገ የኢትዮጵያ ጥሎ ማለፍ ዋንጫ ደግሞ መጋቢት 20 እና 21 ይከናወናል። ይህንን ተከትሎ የኢትዮጵያ ፕሪምየር ሊግ እግር ኳስ ውድድር ከመጋቢት 4 እስከ መጋቢት 23 ተቋርጦ የሚቆይ ይሆናል። በዚህ ምክንያትም ትናንትና ከትናንት በስቲያ የፕሪምየር ሊግ ጨዋታቸውን ያጠናቀቁ ክለቦች ለተጫዋቾቻቸው እረፍት መስጠት መጀመራቸው ታውቋል። ቀሪዎቹ ቡድኖችም ለመስጠት መወሰናቸውን ለማወቅ ችለናል። አብዛኞቹ ክለቦች የሳምንት እረፍት ለመስጠት መወሰናቸው እንዲሁ ታውቋል። ለአብነትም ኢትዮጵያ ቡናና ኢትዮ ኤሌክትሪክ የሳምንት እረፍት ለተጫዋቾቻቸው መስጠታቸውን ከአባላቱ ማረጋገጥ ችላል። የኢትዮጵያ ጥሎ ማለፍ ዋንጫ ማጣሪያ ጨዋታ ያላቸው ሌሎች ቡድኖችም ከሳምንት ያነሰ እረፍት ጊዜ ለመስጠት እንደተዘጋጁም እንደሆነ ሰምተናል።